ሰላም ጤና ይስጥናል፣ ማለት ተመልካቾቻችን፣ ከቶፕነች ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶች ሆን ኢትዮጵያና የተባበሩት መንግስታት ድርጅት አዲስ የ ስድስት ነጥብ አምስት ቢሊዮን ዶላር የልማት ትብብር ማዕቀፍ ስምምነት ተፈራረሙ። በአማራ ክልል ከሚገኙ እድሜያቸው ከአምስት ዓመት በታች ከሆነ ህጻናት መካከል አርባ በመቶ ያህሉ ለመቀንጨር ችግር መጋለጣቸው ተገለጸ። የፕላስቲክ ወይም ፌስታል ምርትን ለመከልከል የጸደቀው አዋጅ ግልጽነት የጎደለው ነው ሲል የፕላስቲክና ጎማ የአምራቾች ማህበር አስታወቀ። የኦሮሚያ ክልል ሸኔ ላይ የማያዳግም እርምጃ እየወሰድኩ ነው አለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢትዮጵያውያን ገንዘብ የተገነባውን የሕዳሴውን ግድብ በአሜሪካን በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ሲሉ ገለጹት። ኢትዮጵያና የተባበሩት መንግስታት ድርጅት አዲስ የ6.5 ቢሊዮን ዶላር የልማት ትብብር ማዕቀፍ ስምምነት ተፈራረሙ። የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት ከጎርጎሮሳውያኑ 2025 እስከ 2030 የሚዘልቅ የ6.5 ቢሊዮን የአሜሪካን ዶላር አዲስ የልማት ትብብር ማዕቀፍ ተፈራርመዋል። አዲሱ የትብብር ማዕቀፍ የአየር ንብረት ለውጥ እንዲሁም የኢኮኖሚ ቀውስን ለመቋቋም አቅምን በማጠናከር ዘላቂ የምግብ ስርዓቶችን በመገንባት በገጠራማ አካባቢዎች ኑሮን ለማሻሻል ያለመ መሆኑን ከገንዘብ ሚኒስቴር የተገኘው መረጃ አመላክታል። እንዲሁም ሴቶችን በማጥቃት ላይ በማተኮር የስለ አድሎችን በመፍጠር በዲጂታል ትራንስፎርሜሽን አማካኝነት የልማት ፕሮግራሞችን በማዘመን እንዲሁም እንደ ሴቶች፣ ህፃናትና አካል ጉዳተኞች ላሉ የህብረተሰብ ክፍሎች ሁሉን አቀፍ ድጋፍ በማድረግ የኢትዮጵያን አጣዳፊ ችግሮች ለመፍታት ያለመ መሆኑ ተጠቁመዋል። ማዕቀፉም ሙሉ በሙሉ ለመተግበር 6.5 ቢሊዮን የአሜሪካን ዶላር ያስፈልጋል የተባለ ሲሆን በአሁኑ ወቅት 1.5 ቢሊዮን የአሜሪካን ዶላር ገደማ ተሰብስቧል ተብሏል። ይህም 5 ቢሊዮን የአሜሪካን ዶላር የገንዘብ ክፍተት ያለው ሲሆን ይህን ክፍተት መሙላት የማዕቀፉ ዓላማዎችን ለማሳካት እና ተጽዕኖ ፈጣሪ ሴቶችን ውጤቶችን ለማረጋገጥ ወሳኝ መሆኑ ተመላክቷል። በስምምነቱ የፊርማ ስነ ስርዓት ላይ የኢትዮጵያ ገንዘብ ሚኒስቴር ዴኤታ ሰመረታ ሰዋሰውና የተባበሩት መንግስታት የኢትዮጵያ ሰብአዊ ድጋፍ አስተባባሪ ራሚዛል አክባሮቭ ጨምሮ በሀገሪቱ የሚንቀሳቀሱ ከተለያዩ የተባበሩት መንግስታት ድርጅት ኤጀንሲዎች የተውጣጡ ተወካዮች ተገኝተዋል። በአማራ ክልል ከሚገኙ እድሜያቸው ከአምስት ዓመት በታች ከሆነ ህጻናት መካከል አርባ በመቶ ያህሉ ለመቀንጨር ችግር መጋለጣቸው ተነገረ። በአማራ ክልል ባለፉት ዓመታት በተከሰተው ግጭት መፈናቀልና የዝናብ ጥረት ምክንያት እድሜያቸው ከአምስት ዓመት በታች ከሆኑ ህጻናት መካከል አርባ በመቶ ያህሉ ለመቀንጨር ችግር መጋለጣቸውን የክልሉ ጤና ቢሮ አስታውቋል። በቢሮው የስርዓተ ምግብ ፕሮግራም አስተባባሪ ስሜነህ ወርቁ በተለይም የምስራቅና ምዕራብ አማራ አካባቢዎች የሚገኙ ህጻናት ከፍተኛ ችግር ውስጥ ይገኛሉ ሲሉ ተናግረዋል። ችግሩን ለማቃለል ከአጋር ድርጅቶች ጋር በመሆን ከእርግዝና ክትትል ጀምሮ እናቶችና ህጻናት የተመጣጠነ ምግብና የሕክምና ክትትል ይደረግ እንደነበረ አስታውሰው በአንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት እርዳታው እየቀነሰ መሆኑን ተናግረዋል። የክልሉ የስርዓተ ምግብ የፕሮግራም አስተባባሪ አክለውም ወላጆች ስለ መቀንጨር ያላቸው ግንዛቤ አነስተኛ መሆኑን ችግሩን ከአባባሱ ሰበቦች መካከል አንዱ ሆኖ ጠቅሰዋል። ለክልሉ የሚመደበው የጤና በጀት አነስተኛ መሆኑ፣ በግጭት ምክንያት ጥቂት የማይባሉ የጤና ተቋማት ላይ ጉዳት መድረሱ ደግሞም በፍጥነት የማስተካከያ እርምጃዎችን መውሰድ እንዳይቻል አድርጓልም ተብሏል። የፕላስቲክ ወይም ፌስታል ምርትን ለመከላከል የጸደቀው አዋጅ ግልጽነት የጎደለው ነው ሲል የፕላስቲክና ጎማ አምራች ማህበር አስታወቀ። ዘርፉ በአጠቃላይ ሀገራዊ ምርት ገቢ ውስጥ ከ59 ሚሊዮን በላይ አስተዋጽኦ እንዳለው ተበራክቷል። በቅርቡ በህዝብ ተወካዮች ምክር ቤት የጸደቀውና በተለይም አንድ ጊዜ ብቻ ጥቅም ላይ የሚውለው የፕላስቲክ ከረጢት ማምረትና ለገበያ ማቅረብ በሚከለክል አዲስ አዋጅ ግልጽነት የጎደለው ነው ሲል የፕላስቲክና ጎማ አምራች ማህበር አስታውቋል። የማህበሩ አባልና ጊዜያዊ ኮሚቴ ሰብሳቢ አቶ በረከት ገብረ ህይወት እንደተናገሩት አዋጁ የግልጸኝነት ችግር ያለበትና በዘርፉ የተሰማሩ ባለሀብቶችና ሰራተኞችን ለኪሳራ የሚዳርግ ነው ብለዋል። አክለውም አዋጁ በርካታ የፋብሪካ ባለቤቶችና ሰራተኞች ላይ ከፍተኛ የህልውና ስጋት መፍጠሩን አስረድተዋል። የአዋጁ የአተረጓጎም ችግር ያለበትና ግልጸኝነት የጎደለው መሆኑን የገለጹት ሰብሳቢው በተለይም ይህ አዋጅ ከመጽደቁ በፊት በማርቀቅ ሂደት ላይ ያለ ባለድርሻ አካላትን ያልተወያዩበት ሀሳባቸውን ያልሰጡበት መሆኑን ገልጸዋል። ይህ በአዋጁ ላይ ለሚታዩ የግልጸኝነት ችግር ጉልህ አስተዋጽኦ ማድረጉን በመግለጽ ከጥቅም ውጪ የሆኑ ፌስታሎች በድጋሚ እየታደሱ ለሌላ አገልግሎት እየሰጡ መሆኑን አዋጁ ባተረጓጎም ደረጃ ችግር ያለበት መሆኑን የሚያሳይ ነው ብለዋል። አዋጁ ከአንድ ጊዜ በላይ ጥቅም ላይ የማይሰጡ ሲል ባተረጓጎም የሚጣረስ ምክንያት ከተለያዩ ቦታዎች የወዳደቁ ወይም ከጥቅም ውጭ የሆኑ ፌስታሎችና ጎማዎችን መልሰው እንዲታደሱ በማድረግ እየተሰራ የሚገኘውን ስራ ታሳቢ ያላደረገ መሆኑን የሚያሳይ መሆኑን አስረድተዋል። በአዲሱ አዋጅ በአዲስ አበባ ከተማ ብቻ ከ800 በላይ በፕላስቲክ ምርት ላይ የተሰማሩ አምራቾች ስጋት ላይ እየጣለ መሆኑን የገለጹት ማህበሩ ሰብሳቢ 268ሺህ የሚሆኑ ሰራተኞች ከስራ ገበታቸው የሚያፈናቅል መሆኑን አስረድተዋል። በተጨማሪም ዘርፉ በአጠቃላይ ሀገራዊ ምርት ውስጥ የ59 ቢሊዮን ብር አስተዋጽኦ እንዳለው የገለጹ ሲሆን በመሆኑ መንግስት እነዚህን ጉዳዮች አዋጁ ተግባራዊ ከመደረጉ አስቀድሞ ሊያጤና ይገባል ብለዋል። አዋጁ ከወጣበት ወይም በነጋሪት ጋዜጣ ከወጣበት ቀን ጀምሮ በስድስት ወራት ጊዜ ውስጥ ተፈጻሚ እንደሚሆን መገለጹን በማንሳት የጠቀሰው የሽግግር ጊዜ በቂ አለመሆኑን ተናግረዋል። የኦሮሚያ ክልል ሸኔ ላይ የማያዳግም እርምጃ እየወሰደ መሆኑን ተገለጸ። የኦሮሚያ ክልላዊ መንግስት ሸኔ ላይ የማያዳግም እርምጃ እየወሰደ መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር ሌተና ጀነራል ደሪባ መኮንን ተናግረዋል። ታጣቂ ቡድኑ ባለፉት ስድስት ዓመታት የክልሉን ሰላም በማደፍረስ በዜጎች ላይ ኢሳባዊ ድርጊትን ሲፈጽም መቆየቱን ያስታወሱት ኮሚሽነሩ ዓላማው ከውጭና ከውስጥ ጠላት ጋር በመቀናጀት ህገ መንግስታዊ ስርዓትን ለመናድ እንደነበር ተናግረዋል። በሰላማዊ መንገድ ሀሳባቸውን አቅርበው ሀሳባቸው እንዲሳካላቸው እድል ቢመቻችላቸውም ይህ ቡድን ግን ሰላማዊ መንገድን እንዳልመረጠ ጠቅሰዋል። ቡድኑ ትጥቅ ይዞ ጫካ ከገባ በኋላ መንግስት ችግሩን በሰላም እንዲፈታ በርካታ ጥረቶችን ሲያደርግ መቆየቱን ያወሱት ሌተና ጀነራል ደሪባ የሰላም መንገዱ አልቀበል ሲል የጠናከረ እርምጃ መወሰድ መጀመሩን ተናግረዋል። የቡድኑን አፍራሽ ዓላማ የተረዱ አመራሮችና ታጣቂዎች በሂደት ወደ ሰላም መንገድ መምጣታቸውን የጠቀሱት ኮሚሽነሩ የሰላም አማራጭ ባልተቀበሉት ላይ እርምጃው ቀጥሏል ብለዋል። አሁን በጫካ የቀሩት እጃቸው በደም የተነከረና በወንጀል እጨ ማለቁ በመሆናቸው መንግስት ምህረት ቢያደርግላቸው ህዝቡ እንደማይቀበላቸው የተረዱ መሆናቸውን ገልጸዋል። በየቦታው አሳቻ ሰዓት ጠብቆ መኪና እያስቆሙ የሚፈጠር ሁከት የቡድኑ ጥንካሬ ሳይሆን ተስፋ መቁረጥን የሚያሳይ መሆኑን ያወሱት ኔትናል ጀራል ድሪባ ይህንን የሚያደርጉት ደግሞ ከህዝብ ዘርፎ በተለያዩ አካባቢዎች ራሳቸውን በመሰወር ለመኖር እንደሆን ተናግረዋል። ታጣቂ ቡድኑ በተወሰደበት ተከታይ እርምጃ አቅሙን እየተዳከመ እንደ ሙገር ሸለቆ፣ ምዕራብ ጉጂ፣ ምዕራብ ቄለም ወለጋ እንዲሁም ሐረርጌ አርሲ መካከል በሚገኙ የተወሰኑ አካባቢዎች እየሸሸ መሆኑን አስታውሰዋል። ቡድኑ እስኪጠፋ ድረስ የተጠና እርምጃ ተጠናክሮ እንደሚቀጥልም ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢትዮጵያውያን ገንዘብ የተገነባው የሕዳሴው ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ሲሉ ገልጸውታል። ፕሬዚዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ በለቀቁት ጽሑፍ አሜሪካ በሞኝነት የረዳቸው የኢትዮጵያ ግድብ ወደ አባይ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽፈዋል። ከውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎ እና በሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀትን ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎች ጦርነት በበለጠ በከፋ የደም መፍሰስና ሞት የሚታወቅ ሲሆን ለአስርተ ዓመታት የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ውስጥ እንዲገቡ ገልጸዋል። ይህ ለአፍሪካ ታላቅን ሲሆን በእውነት ለመናገር ለመላው ዓለም ታላቅ ነው ሲሉ አክለዋል። ለዚህም የኖቤል የሰላም ሽልማት አላገኝም። በህንድና በፓኪስታን መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በሰርቢያ ና በኮሶቮ መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በግብጽ ና በኢትዮጵያ መካከል ሰላምን በማስፈን የኖቤል ሽልማት አላገኝም ያሉት ትራምፕ በቅንፍ ውስጥ በአሜሪካ ሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ወደ አባይ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሁፋቸውን ቀጥለዋል። የሩሲያና ዩክሬን፣ የእስራኤልና ኢራን ጉዳዮችን ጨምሮ ውጤታቸው ምንም ይሆን ምን፣ ምንም ባደርግ የኖቤል ሰላም ሽልማት አላገኝም፣ ነገር ግን ህዝቡ ያውቃልና ለእኔ ዋናው ነገር ያ ብቻ ነው አመጣሁት ለሚሉት ሰላም የሚገባው ክብር እንዳላገኙ ተናግረዋል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ላይ የያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።